ጨበጥም አይታይም ፍጹም አምላክና ፍጹም ሰው ነው ትላለህ። በዚህ ችጋ ደግሞ ማለት ነው እዚህ ችጋ ደግሞ እግዚአብሔር አይታይም አይዳሰስም ትላለህ። ታዲያ ለምንድን ነው እንደዚህ የምትለው? እዚህ ችጋ አይዳሰስም አይታይም ካልክ እኮ ማለት የለበትም መጽሐፍ ቅዱስ እራሱ ማለት የለበትም። አንደኛ ነገር ልንገርህ፣ እየሱስ ቀበሩት ገደሉት ምን ትላለህ? አንደኛ ነገር ዮሐንስ ወንጌል ምዕራፍ ሰባት ቁጥር ሰላሳ ሁለት እየሱስም ፈሪሳውያን ሊገድሉ በነበረ ሰዓት እንዲህ አላቸው ወደ አምላኬና ወደ አባቴ የምሄዳለሁ፣ ተፈልጉኛላችሁ፣ አታገኙኝም፣ እኔ ወደ አለሁበት ፈጽሞ ልትመጡ አትችሉም ይላል። ከታ መጣው ሰቀሉት? ኬታ መጣው ገረፉት? ኬታ መጣው ቀበሩት? አንድ ጥያቄ ብቻ ልጠይቅ። አንተ አሁን ማነው? ኢየሱስ ጌታ ነው ትላለህ? ቁርአን ቀራል። አዲስ ሰለም ፕሮቴስታንት ነበር። ከመጀመሪያው ላስረዳ። ጴንጤ እምነት አለ ጴንጤ ነው ፕሮቴስታንት ፕሮቴስታንት እምነት የሚል ከመጽሐፍ ቅዱስ ታመጣልኝ አለ። ካላመጣልኝ ይሄ ምንም እዚህች ጋር ኢየሱስ ጌታ ነው የምትልበት አማራጭ የለም። ኢነ ዲኑ ኢንደ ላሂ ኢስላሙ ቁርአን እንደሚናገረው በአላህ ሱብሓነሁ ወተዓላ ዘንድ ተቀባይነት ያለው እስልምና ብቻ ነው፣ አለቀ። አንተም ደሞ እንደዚህ ጴንጤ እምነት ስለሆነ አምልኩ ተብለናል የሚል ካላመጣ